ጤና ይስጥልን አድማጮች፣ ይህ ቁም ነገር ሚዲያ ነው። አጫጭር መረጃዎችን እንነግራችኋለን። የኢራን የጦር ጀኔራሎች ለአሜሪካ ጥቃት ቆራጥ ምላሽ እንደሚሰጥ አስጠነቀቁም። በርካታ የኢራን የጦር ጀኔራሎች አሜሪካ በአገራቸው ላይ ለፈጸመችው ጥቃት ቆራጥ ምላሽ እንደሚሰጥ አስጠንቅቀዋል። የኢራን ጦር ዋና አዛዥ አሚር ሀታሚ የጦር መኮንኖቻቸውን በወታደራዊ ክፍል ሲያነጋግሯቸው የሚያሳዩ ቪዲዮ የአገሪቱ ሚዲያዎች አውጥተዋል። አሜሪካ ከዚህ ቀደም በኢራን ላይ በፈጸመችው ወንጀሎች ቆራጥ መላሽ ሰተናታል እናም የአሁኑም ተመሳሳይ ይሆናል ብለዋል። የኢራን ጦር ኃይሎች ዋና ኢታማዦር ሹም አብዱልሃም ሞሳቪ በበኩላቸው አሜሪካ በፈጸመችው ጥቃት በቀጥናው ባሉ ወታደሮቿ ላይ ጦራቸው ማንኛውንም እርምጃ ሊወስድ የሚችሉበትን እድል ከፍታለች ብለዋል። ኢታማዦር ሹም ዋክለውም ኢራን በፍጹም ወደ ኋላ አትመለስም ሲሉ አስጠንቅቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ያገዛዝ ለውጥን በተመለከተ በሰጡት አስተያየት አሁን ያለው አገዛዝ ኢራንን እንደገና ታላቅ ማድረግ ካልቻለ ለምን የመንግስት ለውጥ አያመጣም? የሚል አስተያየት ሰጥቷል። ትራምፕ አገራቸው በኢራን ላይ የፈጸመቸውን ጥቃቶች በሁሉም የኒውክሌር ይዞታዎች ላይ ከፍተኛ ጉዳት ያደረሰ እንዲሁም ማውደም የሚለው የሚገልጸው ነው ብለዋል። ሆኖም የተባበሩት መንግስታት የኒውክሌር ተቆጣጣሪ አካል የደረሰውን ጉዳት በትክክል ማረጋገጥ እንዳልቻለ ገልጿል። እስራኤል ስድስት የኢራን አየር ማረፊያዎችን በማጥቃት አስራ አምስት አውሮፕላኖችን ማውደሟን አስታወቀች። የእስራኤል ጦር ስድስት የኢራን አየር ማረፊያዎች ላይ ጥቃት በመፈጸም አስራ አምስት አውሮፕላኖችን ማውደሟን ይፋ አድርጋለች። ጦሩ በተጨማሪም የአውሮፕላን ማኮብኮቢያዎችን በጥቃቱ መጉዳቱን አክሏል። የእስራኤል መከላከያ ኃይል በማኅበራዊ ሚዲያ ገጹ ላይ ባሰፈረው ጽሑፍ ጥቃቱ የተነጣጠረባቸው አየር ማረፊያዎች በአገሪቱ ምስራቅ፣ ምዕራብና መካከለኛው ግዛቶች መሆኑን አክሏል። ጦሩ እንደገለጸው በድሮን ጥቃቱ ኤፍ 15ና ኤፍ 16 ተዋጊ ጀቶችን፣ ነዳጅ መሙያ አውሮፕላን እንዲሁም ኤች ዋን ኮብራ ሄሊኮፕተር ወድሟል። በተጨማሪም የአውሮፕላን ማኮብኮቢያዎችንና የከርሰ ምድር ታንክሮች ጉዳት ደርሶባቸዋል ብሏል። እነዚህ ጥቃቶች መቼ እንደተከሰቱ ግልጽ ባይሆንም ኢራን ጥቃቶቹን አላረጋገጠችም። ኢራን ወሳኝ የሆነውን ቁልፍ የነዳጅ መተላለፊያ መስመር እንዳትዘጋ ተጽዕኖ ለመፍጠር አሜሪካ ለቻይና ጥሪ አቅርባለች። ኢራን የዓለማችን አንድ አምስተኛው የድፍድፍ ነዳጅ ዘይት መተላለፊያ የሆነውን የሆርሞዝ ሰርጥ እንዳትዘጋ ተጽዕኖ ለመፍጠር የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለቻይና ጥሪ አቅርበዋል። አሜሪካ በኢራን ላይ የፈጸመቻቸውን ጥቃት ተከትሎ በኢራንና በኦማን መካከል የሚገኘውን የሆርሞዝ ሰርጥ እንዲዘጋ የሀገሪቱ ፓርላማ መወሰኑን የኢራን መንግስት ሚዲያዎች ዘግበዋል። የቻይና መንግስት በዚህ ጉዳይ ላይ ተጽዕኖ እንዲያደርግ አበረታታለሁ ምክንያቱም እነሱም ቢሆን ነዳጅ ለማግኘት በሆርሙዝ ሰርጥ ላይ በእጅጉ ጥገኛ ስለሆኑ ሲሉ ሩቢዮ ለፎክስ የዜና ወኪል ተናግሯል ሩቢዮ ለኢራን ባስተላለፉት መልእክት ይህንን ካደረጉ ሌላ አስከፊ ስህተት ነው። ለነሱም ቢሆን ኢኮኖሚያዊ ራስን ማጥፋት ነው የሚል አስተያየት ሰጥቷል። በዚህ ወሳኝ የመተላለፊያ መስመር የነዳጅ አቅርቦት መስተጓጎል ለዓለም ምጣኔ ሀብት ከፍተኛ መዘዝ ያስከትላል የተባለ ሲሆን የዓለም አቀፉን የነዳጅ ዋጋ እንዲያሻቅብ ያደርገዋል። በተጨማሪም በዚህ መስመር ዋነኞቹ ነዳጅ አስመጪዎች ቻይና፣ ህንድና ጃፓን ከፍተኛ ችግር ያስከትልባቸዋል ተብሏል። ተንታኞች የሆርሙዝን ሰርጥ የመዝጋት ስልጣን ከፓርላማው ይልቅ የጸጥታ ባለስልጣናቱ ነው ይላል ሉ ለዚህም የሚሰጡት ምክንያት ኢራን በሰርጡ በኩል ለራሷ ወጪ ንግድ የምትጠቀምበት በመሆኑ ራሷን የሚጎዳ አጸፋዊ እርምጃ እንደሆነ ይጠቅሳሉ። አሜሪካ ሶስቱም የኢራን የኒክሌር ጣቢያዎች ከባድ ጉዳት ደርሶባቸዋል አለች። አሜሪካ በኢራን ሶስት የኒክሌር ተቋማት ላይ ስለፈጸመችው ጥቃት የአሜሪካ የመከላከያ ሚኒስትር እንዲሁም የአሜሪካ ጦር ኃይል የጋራ እዝ ሊቀመንበር በጋራ መግለጫ ሰጥቷል። ሚኒስትሩ በሰጡት መግለጫ አሜሪካ በኢራን የኒክሌር ተቋማት በፈጸመችው ጥቃት አስደናቂ እና የማይ የሚቀለበት ስኬት ተገኝቷል ብለዋል። ፔት ሄግዝ በፔንታጎን መግለጫውን ለመከታተል ለተሰበሰቡ ጋዜጠኞች እንደተናገሩት ከዋና አዛዣችን ትራምፕ የተቀበልነው ትእዛዝ ትኩረት ያለው ነበር፣ ኃይለኛና ግልጽ ነበር። የኢራንን የኒውክለር መርሃ ግብሯን አውድመናል ብለዋል። አሜሪካ ጥቃቱን ለመፈጸም ለረጅም ጊዜ ስትዘጋጅ መቆየቷን የተናገሩት መከላከያ ሚኒስትሩ ለወራትና ለሳምንታት ቦታ መያዝንና መዘጋጀትን የጠየቀ እቅድ ነው ብለዋል። ለጥቃቱ ቢ2 ቦምብ ጣይ አውሮፕላን ጥቅም ላይ መዋሉን የተናገሩት ፔት፣ ቢ ሁለት ቦምብ ጣይ አውሮፕላኖችን ዓለም ሳይሰማ ወደ ኒክሌር ተቋሞቹ ገብቶ መውጣት ችሏል ብለዋል። ሄግዝ እንደተናገሩት አሜሪካ እኩለ ሌሊት ላይ በኢራን ፎርዶ፣ ናታንዝ እና ኤስፋሃን በሚገኙ የሶስት የኒውክሌር ተቋማት ላይ ያነጣጠር ጥቃት አድርሳለች። የኢራንን የኒውክሌር መርሃ ግብርን አውድመናል። ነገር ግን ኦፕሬሽኑ የኢራን ወታደሮችንና የኢራንን ሕዝብ ላይ ያነጣጠር እንዳልሆንም ልብ ሊባል ይገባል ሲሉ ሄግዝ አክሏል። ሄግዝ አክለውም ይህ ተልእኮ የስርዓት ለውጥ አልነበረም አይደለምም ብለዋል። በፔንታጎን ከመከላከያ ሚኒስትሩ ጋር በመሆን መግለጫ የሰጡት ጀኔራል ዳን ኬይን የአሜሪካ ጦር ኃይል የጋራ እዝ ሊቀመንበር ኢራን ላይ የተፈጸመው ጥቃት በተለያዩ የመከላከያ ክፍሎች የታቀደና ተግባራዊ የሆነ መሆኑን ተናግሯል። አክለውም ቢ2 ቦምብ ጣይ አውሮፕላን አርብ ዕለት ከአሜሪካ ተነስቶ ለ18 ሰዓታት ወደ ኢላማው መብረሩን ገልጿል። ዘመቻው ኦፕሬሽን ሚድናይት ሃመር ተብሎ እንደተጠራ የተናገሩት ጀኔራሉ በርካታ የማሳሳቻና የማደናገሪያ ስልቶችን መጠቀማቸውን አብራርተዋል። ስለ ኦፕሬሽኑ ዝርዝር ሁኔታ የተናገሩት ጄኔራል ኬን ቦምብ ጣይ አውሮፕላኖቹ ከአሜሪካ ተነስተው አንዳንዶቹ ወደ ምዕራብ ፓስፊክ ውቅያኖስ እንደ ማታለያ መብረራቸውን ገልጸዋል። ኬን ሰባ አምስት ኢላማዎችን በሚገባ አነጣጥረው የሚለዩ መሳሪያዎች 14 ግዙፍ ኦርዳንስ ፔኔትሬትስ እንዲሁም ምሽግ ደርማሽ በመባልም የሚታወቁት ቦምቦችን ጨምሮ ጥቅም ላይ መዋላቸውን አስረድተዋል። ከኢራን መከላከያ ምንም አይነት የመከላከል እርምጃ እንዳልገጠማቸው ሲገልጹም ምንም የተተኮሰ ነገር የለም ብለዋል። ኬይን የኢራን ተዋጊዎች በአየር ክልሉ ላይ አልነበሩም፣ እናም የኢራን የሚሳኤል ስርዓቶች አላዩንም ብለዋል። ቦምብ ጣይ አውሮፕላኖቹ ወደ አሜሪካ በመመለስ ላይ መሆናቸውንም አክለው ተናግረዋል። አሜሪካ በዓለም ዙሪያ ላሉ ዜጎቿ ማስጠንቀቂያ አውጥታለች። አሜሪካ በኢራን ላይ የፈጸመቻቸውን ጥቃቶች ተከትሎ በተለያዩ የዓለም ክፍሎች የሚገኙ ዜጋዎች ጥንቃቄ እንዲያደርጉ ማስጠንቀቂያ ሰጥታለች። ዓለም አቀፉ የደህንነት ማስጠንቀቂያ ያወጣው በአሜሪካ የውጭ ጉዳይ ሚኒስቴር በኩል ነው። የአሜሪካ ዜጎችንና ብሔራዊ ጥቅሞችን የሚጻረሩ የተቃውሞ ሰልፎች ሊደረጉ ይችላሉ። የአሜሪካ የውጭ ጉዳይ ሚኒስቴር በዓለም ዙሪያ ያሉ አሜሪካውያን ዜጎች የበለጠ ጥንቃቄ እንዲያደርጉ ይመክራልም ብሏል። በኢራን አምስት መቶ ሰዎች መገደላቸው ተዘግበም። እስራኤል በኢራን ላይ ጥቃት መፈጸም ከጀመረችበት ጊዜ አንስቶ ወደ አምስት መቶ የሚጠጉ ሰዎች መገደላቸውን የአገሪቱ የመንግስት ቴሌቪዥን ጣቢያ ዘግቧል። ከሟቾቹ በተጨማሪም ከሦስት ሺህ በላይ ሰዎች ጉዳት መድረሱን ጣቢያው ገልጿል። ኢራን ዛሬ የፈጸመችው ጥቃት በሺዎች የሚቆጠሩ እስራኤላውያንን መብራት አልባ ማድረጉ ተነግሯል። ኢራን ዛሬ ሰኔ 16 በፈጸመችው ጥቃት 8ሺህ ያህል እስራኤላውያን መብራት አልባ ማድረጉን የአገሪቱ የኃይል ሚኒስትር ገለጹ። በኤሌክትሪክ መስመሮች ላይ ለሚደርሱ ጉዳቶች አስቀድመን ተዘጋጅተናል እናም በሚቀጥሉት ሶስት ሰዓታት ውስጥ የኃይል አገልግሎት ይመለሳል ሲሉ ሚኒስትሩ ተናግረዋል። የእስራኤል ኤሌክትሪክ ኮርፖሬሽን ቀደም ሲል በደቡባዊ እስራኤል እስራኤል በስትራቴጂካዊ የመሰረተ ልማቶች ግንባታ አቅራቢያም ጉዳት ደርሷል ሲል ሪፖርት አድርጎ ይህም በበርካታ ነዋሪዎች ላይ የኤሌክትሪክ ኃይል መቆራረጥ ማስከተሉን ገልጾ ነበር። ሰራተኞቻችን በተቻለ ፍጥነት የኤሌክትሪክ ኃይል አገልግሎት ለመመለስ በበርካታ ቦታዎች ላይ እየሰሩ ነው። የመሰረተ ልማቶች ጥገናዎችን ጨምሮ አደጋ ፈጣሪ ቁሶችን ማስወገድን ከጸጥታ ኃይሎቻችን ጋር በቅንጅት እያከናወኑ ናቸው ብሏል። ፕሬዚዳንት ፑቲን የኢራን ውጭ ጉዳይ ሚኒስትር አባስ አራክቺን በክሬምሊን ተቀብለው አነጋግረዋል። በኢራን ላይ የሚሰነዘረው ጥቃት መሰረትም ሆነ ምክንያት የለውም ሲሉ ፕሬዚዳንት ፑቲን ገልጿል። ሩሲያን ለኢራን ህዝብ ድጋፍ ለማድረግ ጥረት ታደርጋለችም ብለዋል። ቴራን አሜሪካና እስራኤል በኢራን ላይ የሚወስዱት እርምጃም ህገወጥ እንደሆነና የመከላከል መብት እንዳላት ታስገነዝባለች ሲሉ የውጭ ጉዳይ ሚኒስትር አራግቺ ተናግረዋል። እስራኤልና አሜሪካ በኢራን ላይ ባደረሱ ጥቃት በመካከለኛው ምስራቅ ያለው ውጥረት እየጨመረ መምጣቱን የውጭ ጉዳይ ሚኒስትሩ አራግቺ ጨምረው ገልጸዋል። በመጨረሻው መረጃችን ደግሞ በመካከለኛው ምስራቅ የሚገኝ የአሜሪካ ጦር ካምፕ ላይ ጥቃት መድረሱ ተሰምቷል። ጤና ሶሪያ፣ ይህ ቁም ነገር ሚዲያ ነው። ትኩስ መረጃዎችን የኪነ ጥበብ ዜናዎችንና ልዩ ልዩ ማህበራዊ ጉዳዮችን በየዕለቱ ለመከታተል የቁም ነገር ሚዲያ የዩቲዩብ ቻናልን ሰብስክራይብ ያድርጉ። ቪዲዮቻችንን ደግሞ ላይክና ሼር በማድረግ ቤተሰብ ይሁኑ። ቁም ነገር ሚዲያ ኦፊሻል ብለውም በቲክቶክ ፎሎው ያድርጉን። ከልብ እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።